ወጣት ዮናታን ተቀበረ። እጅግ አሳዛኝ መረጃና ልብ የሚነካ ነው። በርካቶች በዚህ ሰዓት ራስ ወዳድ በሆኑበት ጊዜ ላይ አይደለም ሰውም ማትረፍ በጣም በሚያሳዝን ሁኔታ ካላቸው እንኳን በጣም በሚያሳዝን ሁኔታ ከመከልከላቸው የተነሳ ሰው በረሀብ የሚሰቃይበት ህይወቱ የሚያልፍበት ሁኔታም የገዛ ዘመዶቻቸውን እንኳን የማያዩበት ሁኔታም የምፈጠርበትም ነው። እንግዲህ በዚህ ጊዜ በጣም ጭካኔ በተሞላበት ጊዜ ደግሞ በጣም በበጎ ስራዎች የሚሳተፉት በርካቶች ናቸው። ብዙ ታሪካቸው ያልተነገረ የሰሩት ስራ ያልተነገረ እጅግ አስገራሚ ብዙ በጓዳ መልካም ነገሮችን ሰርቶ ያለፉትም አሉ። በጣም የሚያሳዝነው ደግሞ በተለይ በአደጋ ጊዜ የሚሰሩት ባለሙያዎችን የመሰለ ታላቅ የበጎ ስራ ስራ የለም። ማህበራዊ ሚዲያ ላይ በርካቶች በጎ ስራ የሚያስቡት ገንዘብ በማስተባሰብ የተለያዩ ነገሮችን አሁ እሱ በጎ ነገር ቢሆንም በተለይ ደግሞ በተለይ በአደጋ ጊዜ ራሳቸውን ለአደጋ አጋልጦ ህዝብን ለማትረፍ የሚያደርጉት ርብርብ፣ ንብረትን ለማትረፍ የሚያደርጉት ርብርብ ነው። በጣም እጅግ ከምን ጊዜውም በላይ በጣም በጣም አስገራሚ ተጋድሎ ማለት ይቻላል። እጅግ በአደጋ በርካቶቹ ህይወታቸው ሲያልፍም ይስተዋላል። ስንቱ በጣም በሚያሳዝን ሁኔታ ከቤተሰቡ ተለይቶ ስሞትም ወላጅ ቤተሰቦቹ ባዘን ልባቸው ስጎዳም ወይም ልጆቹን ጥሎ በጣም በሚያሳዝን ሁኔታ ያለ ጧሪ ልጆቻቸውን ሜዳ ላይ ጥሎ የሚሄዱበት ሁኔታም ነው የምፈጠረው። በተለይ በጎነት ከዚህ በላይ ምን አለ በማለትም ነው። እንግዲህ በጣም በሚያሳዝን ሁኔታ ገና እድሜ እንኳን በለጋነቱ ህይወቱ ማለፉ በርካቶችን ያሳዘነበት ክስተትም ነው የተፈጠረው። ምንድነው የተፈጠረው? ዛሬ እንግዲህ የበርካቶችን ልብ የሰበረ ክስተት ነው። የወጣ መረጃ የሚያሳየው በጎነት ወይም መልካምነት ራስን እስከ መስጠት በጣም የሚገርም እንደሆነ ጭምርም ነው። አንዳንዴ ሰው ለስራ ታማኝ መሆን ራሱ ከዛ በላይም በጎ ነገር እንደሌለ ጭምርም ነው። በርካቶቹ ሀሳባቸውን የገለጹት የዚህ ወጣት ህልፈት ምንድን ነው? ምን ይሁን ህልፈቱ። ይህ እንግዲህ በጣም የሚገርመው በጣም ልበ ቀና መልካምነቱ ያው አስመስሎ አደጋ እሳት ቦታ ደርሶ ኮ ሰውን ያለማትረፍ ይችል ነበር ግን እሱ በተቻለው መጠን ለስራው ታማኝ ከመሆኑ የተነሳ ነው። ትላንትና ነው እንግዲህ በአዲስ ክፍለ ከተማ የተነሳው እሳት አደጋ ነበረ። በጣም በሚያሳዝን ሁኔታ ይህ መልከ መልካም ወጣት ምስሉ ላይ እንደምትመለከቱት ገና የ ሀያ ስድስት ዓመት ልጅ እንደሆነ ጨመረም ነው። በጣም ልብ የምነካው እንግዲህ የእሳት አደጋ ሰራተኛ እንደሆነ ጨመረም ነው። ራሱን አደጋ ላይ ሰጥቶ ነው። በመዲናችን አዲስ አበባ በነገራችን ላይ ለእሳት በጣም በ አደጋ ተጋላጭ የሆኑበትም በብዛት መረጃዎችም ሲወጡም ተስተውሏል። ከዚህ በፊትም እንደዚሁ በጣም በሚገርም ሁኔታ የእሳት አደጋ ባለሙያ ሳይሆን ግን ከቀናነቱና ከመልካምነቱ የተነሳ ራሱን የሰዋ እንደዚህ አንድ እናት ለማውጣት ገብቶ ህይወቱ ያለፈ ወጣትም ነበረ። እጅግ በዚህ ሚዲያችን ይዘን መምጣታችንም የሚታወስ ነው። በጣም የሚያሳዝነው በዚህ ደረጃ መልካምነት በጎነት እየሰሩ ራሳቸውን በጣም እንግዲህ ለአደጋ ሰጥቶ ህይወታቸውን እስከ መሰዋት ድረስ እየደረሱበት ሁኔታም ነው። ወጣት ዮናታን እንግዲህ የሃያ ስድስት ዓመት ልጅ በመዲናችን አዲስ አበባ አዲስ ክፍለ ከተማ ውስጥ በተነሳው እሳት ቃጠሎ ነው፣ ራሱን ገብቶ መስዋዕት ያደረገው። ሰውን ለማዳን ገብቶ ነው። በጣም የሚያሳዝነው እንግዲህ ለሰው ስል ሰውን ለማዳን ስል ራሱን የሰጠበት ሁኔታም ነው። አንዳንዱ እሳት አደጋ ስነሳ ዝም ብሎ ሮጦ ተገብቶ የሚወጣም ይመስሏል እንዴት ይሞታል ብሎ ነው በርካቶች የሚያስቡት። እሳት ቃጠሎ ስነሳ የቃጠለው አይነት መንስኤው ከምንድን ነው ከኤሌክትሪክ ነው ወይስ ኖርማል የተፈጥሮ ወይም በእሳት የተነሳ ራሱ ቃጠሎ ነው። ደግሞም ጪሱ ምን አይነት ነው በጣም ልታሰብበት የሚገባው ጪሱ ሊያፍንም ይችላል። ሰው በብዛት በብዛት ሰው የሚሞትበት በእሳት አደጋ እሳት ራሱ ኃይል አለው ሰው እንዳይወጣም ነው ያግዳል። በጣም ከባድ ነው። ብዙ ሰዎች ለእልፈታቸው መንስኤ የሚሆነው እሳት መጀመሪያ አቃጥሏቸው ሳይሆን ራሳቸውን ስቶ እንደሚወድቁ ነው። በተለይ አየሩ የተበከለ ከመሆኑ የተነሳ ውስጥ ለመውጣት አንዳንዴ ደግሞ የቤቱ ሁኔታም ለመውጣት አዳጋች ሊሆን እንደሚችል ጨመረም ነው። የሰው ልጅ ደግሞ በጣም ደካማ ነው በተፈጥሮም በጣም ከባድም ነው። ጠንካራ የተባለውንም ሌሎች ራሱ ከሰው ልጅ ውጪ ሌሎች እንስሳቶችም ሲያልቁም ይስተዋላል። እሳት አደጋ በጣም ከባድና አስቸጋሪ እንደሆነ ጀመረም። በተለይ ደግሞ በመዲናችን አዲስ አበባ በጣም አሁን ክረምት ወቅትም ስለሆነ በጣም ሰው ልጠነቀቅ የሚገባው ነገር ቢኖር በተለይ ከሰል ማንደጃን ማቀጣጠል፣ ከዚህ በፊትም ከሰል ማንደጃን በማቀጣጠልም በጭሱ ብቻ ህይወታቸው ያለፈው በአዲስ አበባ ውስጥ የቤት ሰራተኛ ሆኖ ሲያገለግሉ የነበሩት ሴቶቹ ህይወታቸው ሲያልፍም ተስተውሏል። እንግዲህ በጣም ጥንቃቄ ሊደረግ የሚገባ ነው። የሰው ልጅ የሚሞትበት የሰው ልጅ ህልፈት መንገድ አይታወቅም። ብዙ ጥንቃቄ ሊደረግ የሚገባ ጉዳይ ነው። በኤሌክትሪክ ዙሪያም በ በጣም ጥንቃቄ ሊደረግ እንደሚገባ ጭምርም ነው። በኤሌክትሪክ የምነሳ እሳት አደጋ ደግሞ የብዙሃንን ነፍስ የቀጠፈ ሁኔታም ነው የተስተዋለው። ከተለያዩ አካባቢዎች የተለያየ መረጃ ሲወጣም ተስተውሏል። እንግዲህ ብዙ ሰዎች ችላ የምልበት ሁኔታ የምሉበት ሁኔታም ነው ለትልቅ አደጋ የሚዳርገው። በጣም ጥንቃቄ ሊደረግ እንደሚገባ ጭምርም ነው። እንግዲህ የአዲስ አበባ አደጋ ኮሚሽን አቶ ንጋቱ ማሞ ከዚህ በፊትም ዋና ኃላፊ የሆኑት አጠቃላይ መልእክት እያስተላለፉ ያሉት ክረምትን በማስመልከት በተለይ ጥንቃቄ ሊደረግ እንደሚገባ ጭምርም ነው። ለሰራተኞችም ጫናም ነው። በዛ ላይ ደግሞ ሰውም ነፍሱ መጥፋት የለበትም። ብዙ ህልም ይዞ ብዙ ሰንቆ የሚጓዝ በተለይ የቤተሰብ አስተዳዳሪ የሆኑት ህይወታቸው ሲያልፍ ደግሞ በጣም ከባድና አስቸጋሪ ሁኔታ ነው የሚፈጠረው። ይህ ወጣት እንግዲህ ገና በለጋ እድሜው ህይወቱ ማለፉ በጣም በሚያሳዝን ሁኔታ እንግዲህ አንዳንዴ የሚፈጠሩት ክስተቶች ሰው ችላ ሆኖ በቸልተኝነት የሚፈጠሩት ነገሮችም ናቸው። በተለይ የቤት እሳት አደጋ በጣም ከባድ ነው፣ ለሰው ልጅ ለመውጣትም በጣም አስቸጋሪ፣ ሰው ገብቶ ራሱን ስቶ የሚወድቅበት ሁኔታም ነው የሚፈጠረው። የዚህ ልጅ ህልፈትን በማስመልከት በርካታ ሰው ወጭም ባ እንደተናነቃቸው ጭምርም የወጡት መረጃዎች ያሳያሉ። እንግዲህ ቀብር ስነ ስርዓቱን በማስመልከት ዛሬ ቀብር ስነ ስርዓቱ መፈጸሙን የወጡት መረጃዎች ያሳያሉ። ማህበራዊ ሚዲያ ላይ በርካቶችም ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። ይህን የመሰለ ወጣት ገና በለጋ እድሜው በተለይ ደግሞ በርካቶችን ያስገረመው ለስራው ያለው ታማኝነት፣ በርካቶቹ ከዚህ በፊትም እንግዲህ የተለያዩ አደጋ ሲደርስ ገንዘብ የሚደራደሩበት ሁኔታም ነው የምፈጠረው ቀድሞ እሱ ግን እንደዛም ሳይል ዘሎ ሰብአዊነት ለተሰማ የሰውን ልጅ ህይወት ለመታደግ ገብቶ እንግዲህ ህልፈቱ በርካቶችን እምባ እንዳራቸው ጭምርም በርካታ ኢትዮጵያኖችም ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። መረጃዎችም የወጡት የሚያሳዩት ይህ ወጣት እንግዲህ በጣም በሚገርም ሁኔታ ታሪክ ማለት ራሱን በቃ ሰውቶ ሌሎችን ለማዳን ያደረገው ርብርብ እጅግ አስገራሚ እንደሆነ ጭምርም ነው። ህይወቱ ማለፉ ደግሞ በርካቶችን እንዳሳዘነ ጭምርም ነው። የቀብር ስነ ስርዓቱን በማስመልከት የተፈጸመበት ስፍራ ቀጨኔ የሚገኘው መድኃኔዓለም ቤተ ክርስቲያን እንደተፈጸመ ጭምርም ነው። ቀጨኔ መድኃኔዓለም ቤተ ክርስቲያን እንደተፈጸመ ጭምርም ነው። በቀብር ስነ ስርዓቱ ላይም በርካታ የሙያ አጋሮቹ እንደተገኙ ጭምርም ወዳጅ ዘመዶቹ እንደተገኙና ስክሪን ሽኝት እንዳደረጉ ጭምርም ነው። በርካቶቹ ሀዘናቸውን የገለጹ ናቸው። ወላጆቹ ደግሞ በጣም ከፍተኛ ሀዘን ላይ እንደሚገኙ ጭምርም ነው፣ እየወጡት መረጃዎች የሚያሳዩት ልጃቸውን አጥተዋሉ። ቤተሰቦቹን ይጦር አይጦር የሚታወቀው ነገር የለም። በዛ ዙሪያም አጣርቶ ሰው ርብርብ እንዲያደርጉ፣ ምክንያቱም ይህ ልጅ መስዋዕት ነው የሆነው፣ ዝም ብሎ አይደለም ህልፈቱ። በጣም በርካቶችን እንዳሳዘነና ራሱን ሰውቶ ነው በጣም በሚያሳዝን ሁኔታ። ምናልባት ቤተሰቦቹን የምረዳ ከሆነ ቤተሰቦቹን በማስመልከት ያሉበት ሁኔታስ ምንድን ነው? በምሉ ዙሪያም አጠቃላይ ልጆች አሉት ወይስ የለም? ባለትዳር ነው የሚሉት ነገር አጠቃላይ በርካቶችም ሀሳባቸውን እያነሱ ስለሆነ እንደዚህ አይነት ጀግኖች እነሱ ራሳቸውን ሰውቶ ልጆቻቸው ወይ ቤተሰቦቻቸው የምሰቃዩበት ሁኔታ መፈጠር የለበትም። እንደዚህ ለህዝብ የኖረ ለስራ ታማኝ የሆነ እንደዚህ አይነት ሰዎችን እግዚአብሔር በሀገራችን እንዲያበዛ ነው በርካቶቹ ምኞታቸው። ምክንያቱም ለስራ ታማኝ የሆነ ሰው በርካቶችን የምረዳ ቀና አመለካከት ያለው ጥሩ ጥሩ አመለካከት ያለው ሰው ካለ ኢትዮጵያ ለምን ትችግራለች? በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት እንደዚህ አይነት ቀና ና ጥሩ መልካም አመለካከት ያለው ሰውን ሁሉ እንደ ቤተሰብ የሚያይ ጀግና እንደሆነ ጭምርም ነው። ልጁ እኮ በጣም አስቸጋሪ ነው፣ አልገባ ማለት ይችል ነበረ። ግን እሱ ዝው ብሎ ገብቶ በጣም አደጋውን ያውቃል፣ እንደምሞት ሞት እንደሚገጥመው ያውቃል። ያን ሁላ ለመጋፈጥ ሀምሳ በምሳ አድርጎ ነው ራሱን ይዞ የገባው። በጣም በሚያሳዝን ሁኔታ ግን መትረፍ እንዳልቻለ እና በርካቶችን ያሳዘነበት ክስተትን በማስመልከትም ነው አጠቃላይ መልካምነት ለራስ ነው። መልካም መልካሙን ሰርቶ፣ ሰው በጎን ነገር ሰርቶ ማለፍን የመሰለ ነገር እንደሌለ ጭምርም ነው። ወጣት ግን ገና በለጋ እድሜውና የሟሟቱ መንገድ ነው። በርካቶችንም ያሳዘኑ፣ አጠቃላይ ደግሞ ለብዙሃኖችም ደግሞ ትምህርት እንደሆነ ጭምርም ነው። መልካምነት ምን እስከ ምን እንደሆነ ከእሱም መማር ለስራ ታማኝነት ለሙያ ታማኝነት ምን እንደሆነ በርካቶችም ልማር እንደሚችሉ ጭምርም ነው። ምክንያቱም መማር እንዳለባቸውም ጭምርም ነው። ነገን ለተሻለ ለማድረግ ዛሬ ለስራም ለሁሉም ነገር ሰው ታማኝ መሆን እንዳለበት ጭምርም ነው። ከዚህ ልጅ በርካቶቹም አርዓያ አድርጎ የወሰዱት በጣም የሚያሳዝኑ ህልፈቱን በማስመልከት ግን በርካቶች ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። ቀብር ስነስርዓቱ ዛሬ ተፈጽሟል ማለት ነው። እንግዲህ አጠቃላይ እንግዲህ እስካሁን ድረስ ስለዚህ ወጣት ነው። ለእናንተ በጣም አሳዛኝ ታሪክን በማስመልከት ደግሞ ሊደመጥ የሚገባ መረጃ ጠቃሚ መረጃ ስለሆነ ለእናንተ ይዤላቸው መጣሁት። ትምህርት አዘል ነው። የዚህ ልጅ ነገር በጣም በርካቶችን ትምህርት ሊወስዱ እንደሚገቡ ጭምርም ነው አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። በዚህ ቻናል እንግዲህ ወቅታዊና ታማኒ ጠቃሚ ጠቃሚ የሆኑት መረጃዎች በዚሁ ቻናል ይተላለፋሉ። እናንተ ብቻ ሳብስክራይብ በማድረግ መከታተል ነው ያለባችሁ። ይህንን ቪዲዮ ደግሞ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለእሳታት አጠቃላይ ካሉኝ መረጃዎች ይመስላሉ። አጠቃላይ እንግዲህ ለወዳጅ ዘመዶቹና ለቤተሰቦቹ መጽናናትን እንመኛለን። ሚኪ ነኝ ከሚኪ ታቦርን ፎይኒን ቻናል ሰብስክራይብ ማድረግ በፍጹም እንዳይረሳ። በወቅታዊና ታማኒ እንዲሁም ጠቃሚ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።